እልከኛ ነኝ እልህ ስለሚያዝዙኝ ላይ እስኪ ምን አባታቸው ያመጣሉ ስለማስብ ነው። እኔ እናቴ የትሙትን እኔ እናቴ ኦሮሞ አደለችም። እናቴ ኦሮሞ ብትም በዚህን ያክል ልክ ሆና ማፍርባት አይደለውም። እኔ ሞጣ ቤት ራሱ ገብቼ ሞጣ ቤት ራሱ ገብቼ እናቴ አደሬ ናት ብያለሁ። ለምን እሱን አይፖስቱትም? ያው ያልሞተ ሞጣ አለ እናቷ ደሬ ናት ሞጣ ሲል ገብቼ እስኪ ምን ያመጣሉ። እየ ከነ ባላ ነጋው እናቴ እኮ ደሬ ናት ሞጣ ብየዋለሁ። ለምናት ፖስት ቱት ምሱን ኦሮሞ ኦሮሞ ሲሆን እኔ ባይዘዌ ኦሮሞነት የሚያሳፍር ብሔር አይደለም። የሰው ልጅ የሚሰራው ተግባር እንጂ የሚያሳፍረው። ብዙ ጥሩ ጥሩ የኦሮሞ ልጆች አሉ። ምንም የሚያሳፍር ነገር አይደለም። ግን እልህ ስለምታስይዙኝ ነው። ናት እናቷ ስለምትሉ ወጥቻ አዎ ናት ያልኩትኝ፣ እልክ ነው። ዛሬ ግን ሊያንም ቪዲዮ ይዛችሁ እኔ እኔ ችግር የለውም። ያችን ቁርቲ ምናምን የእኔ ዘር አይደለችም። ግን የጎጃም ልጆች ምንድን ያደረግኳቸው? እውነት ላይክ ማወቅ ነው ምፈልገው። ገዝት ላይ አስገብቻችሁ ማወቅ ነው ምፈልገው። የጎጃም ልጆች ነው ታሳብድኝ ያላችሁ ላይ እኔ ያሁላ ነገር እየሆንኩ ላይክ የሆን ነገር ሰው ሲናገረኝ እልል ነው የሚያስይዘኝ። ይህን ያህል በዚህ በዚህን ያህል እናቷን አንጠ እኔ ግዴታ እኮ ስለ እናቴ ስለ አባቴ መጥቼ የማውራ ግዴታ እኮ የለብኝም እኔ እናቴንም ጠልቼ አላውቅም። ግን እልህ ስለአስያዛችሁኝ፣ ያዛችሁኝ ባለመብሰል ባለማወቅ፣ በእልህ ተናድጄ አዎ እናት ኦሮሞን አስትሩ አሁ እናቴ ሮሞና በቃ ስለምትጨቀጭቁኝ፣ ሞጣ ምዛጋ እናቱ አደሬና ሲል ገብቼ እናቴ አደሬናት ብያለሁ። ምንም በቃ እልህ ሰውን ስለምታስይዙ ማንም በእናቱ የሚያፈር የለም። ኦኬ ደደቦች፣ ማንም በወለደው እናቱ ያፈር የለም። እንኳን እንኳን ተንከባክበው አብረው ከስራችሁ ቢያድጉም ቢያድጉም እንኳን እናት እናት ናት። እኔ እናት አላሳደገችኝ፣ ግን እናት እናት ናት። እንደዚህ አይነት ሜንታሌ ድድብና ሜንታሌ የለብኝም ደደቦች። እኔ የሚያናድዱኝ የኛዎቹ ናቸው። እኔ ጎጃም ልጆች ምን አድርጊያቸው እንደሆነ አላውቅም። ምን አድርጊያቸው እነሱ ናቸው በቃ በየቦታው ቪዲዮውን ከጠላት በላይ የሚያዞሩት ምንድን ነው ፍላጎታቸው ከኔ ጠልኝ አለቀሰች የሚበል አበደች የሚበል ሪከርድ አድርገው የፖስቱት፣ የእኔ ጠላት ሪከርድ አድርገው የፖስቱት። አይ ዶንት ኬር ስለአንተ ንግስና አይመለከተኝም። እኔ ከእኔ ምረ የምትፈልጉት ነው ያልኩትኝ ከኔ ምንድን ነው የምትፈልጉት? ስፔሻሊ የእኛ ልጆች ለእናንተ እኔ ሰው በሌለበት ሰዓት የቆንኩኝ ድምፅ የሆንኳችሁ በእርዳታው በበሁሉ ነገር ፊት ለፊት የተሳተፍኩ ሰው ነበር። ያቺ እኮ ያቺ አስቴር የምትባል እኮ እንከፍ ገብታ ሆዷን ዘለዝለዋለሁ ብላ እኮ የተናገረችው ህዝቤን ነክታለች በሚል ነው። እኔ እኮ በዚህ ሙዴ እኮ ከመጀመሪያም ጀምሮ በመጣ ከማንም እኳ አልነካካም። ችግራችሁ ምንድን ነው? ምንድን ነው የምትፈልጉትን ከኔ እኔ ል ነው ጋይስ የሚያስለቅሰኝ እነዚህ ሰዎችን አግኝቼ ብደባደባቸው፣ እኔ ለመጣል ይሄ ሁላ እናቷ አንተ ይሁን አንተ ሞራል ኖሮ አንተ እቴቴ አንተ አህያ አህያ ልጅ ዘራ አህያ፣ አንተ ሞራል ኖርክ ቤታ? እናቴ ኦሮሞ ናት አለች። አንተ እኮ ሰማኒያ ጊዜ እኮ ሰማኒያ ጊዜ ይሁዳ እንኳን እግዚአብሔርን በዛ ልክ እኮ አልከዳም። አንተ ህዝብን ስትከዳ አንዴ ኦሮሞ፣ አንዴ አማራ፣ አንዴ ትግሬ፣ አንዴ ሲዳማ፣ አንዴ ያለንከው፣ ኦርቶዶክስ፣ ሙስሊም ያለንከው፣ እኮ ጉድ የለም። አንተ ሞራል አለ? ሌላው ቢናገር እንኳን እኔ ምንም አይመስለኝም። አንተ ሞራል አለ ወይ? አንተ ሞራል አለ እግዚአብሔርን? እሱ ሞራል ኖሮት፣ እሱ ሞራል ኖሮት አንዲ አገው አንዴ ምን ያለ ሰው አንተም ቁጭ ብሎ አዳምጦ ትክክል ትክክል የሚል ሰው ነው። እኔ ማዝ ነው። እኔ እኮ እልህ ስላስያዘኝ ነው እኮ በቃ ናት ናት እያሉ እልህ ስላስያዙኝ ያዙኝ ነው እኮ። ያን ቀን ወጥቼ በእልህ ይቃጠሉ ብያልኩት ጋይስ። እኔ እኮ እልህ ስለሚዘኝ ነው ማለቅሰ ቆይ ተው፣ በእናታችሁ ተው። ሶኬ በቃ ሶኬ ሶኬስ፣ ሶኬ ችግር የለውም። እንኳን እንዲ እንትንሎ የለውም። እና ላይክ ምንድን ነው ሲጋይት እግዚአብሔርን እነዚህ ሰዎች ከኔ ምን አሁን፣ እሺ ፖለቲካ እንኳን አውርቼ የአመ በጥብጬ እንኳን ቢሆን ትቼላችኋለሁ። አይደለም እኛንን ተቆጣጣ ነው። እኔ እርስ በእርስ ሰው እርስ በእርስ ሲባላ ነው ለእርስ በእርስ ከሆነ ብዬ ሁሉን ነገር ገለል ያልኩት የራሴው ቤተሰቦቼ መስደብ ሲጀምሩ ገለል ያልኩላቸው። አሁን እኔ ፖለቲካ

ቆሮ ኮነ ከአንተ ዛሬ እኔ መተ የምትናገረው በምን አባህ ሞራልክ ደና ከሸዋ ብዬ የተናገርኩትኝ እንጂ ማንም ባይጠይቀኝ እኔ አማራ የምል ሰው ነኝ። እናንተ በወርኮ ሁለት እህትና ማቾችን እናንተ ምን ሞራል አድነው ፍላጎታችሁ ከኔ የራሳችሁን ሰውኮ ወደ ፊትለፊት ማምጣት እኮ ትችላላችሁ። ቀላል እኮ ነው። ግን የእናንተ ሰው ለማምጣት እኔ መቀጥቀጥ የለብኝም። እኔ መሰደ እኔን ለመጣል አትምጡ። ምን አይነት ፍላጎት እንዳላቸው እኔ እኮ እልህ ነው የሚያበሳጨኝ ሁሌ። እናንተ ናችሁ ደግሞ ቤታ ተይተ እለፊ እያላችሁ ዛሬ አናቴ የወጡትኝ። እኔ እቺ እቺ በግት ማናት እቺ? እንቁርቲ ምናም ትልቀቅ እሶ እኔ ዘር አይደለችም። የሌዘር አይደለችም ጋይ፣ ብትጠላኝ ብትሰድበኝ፣ ምንም ማይሸተኝም፣ ምንም ዞር ብዬ ይ ማላያት ሞጥቼ ማልሳደበውም፣ ምንም ስላልሆነች ነው ከምንም ነው ከእሷ ምን ይጠበቃል ብዬ ስለማል ግን የኛ ልጆች፣ የኛ ልጆች ምን በድያችሁ ነው ይሄን ያክል ከእሷ ጋር ተደርባችሁ፣ ይሄን ያክል ይህን ያክል እስኪ ቁጭ በፖለቲካውም ተውኳችሁ፣ ምንድን ነው የምትፈልጉብኝ? የዲቃላ ልጆች ኔ ውጭ። አንቺ ግን የጣባ በዚህ ፊትሽ ደግሞ ሰው ትሳደብ ያለሽ ሊድና ነብሰ ገዳይ ሆኝበት ቃላ ልጅ ምካኞች ውይ፣ በስማ እንደዚህ ነው በቃ፣ ሰው ላይ ሰው እንደዚህ መቀናት። ጋይስ፣ እኔ እያለቀስኩ ይደሰቱ ጠላቶቼ። አይመለከተኝም። ላይክ እናንተ ስለ እኔ ለቅሶ ነው የምታስቡት፣ ስለ እኔ ማልቀስ ነው። እኔ አይመለከተኝም ጋይስ። ጠላቶቼ ቤት አለቀሰኝ ብሎ ደስ ይበላቸው ደስ ይበላቸው አይመለከተኝም እኔ እኔ ስለ ራሴ ልናገር እንደ ሰው ምን አለ ሰው እያስመስል እኔ ደግሞ አላስመስልም የራሴ ስሜት የምናገረው አላስመስልም የራሴ ሰዎች እንዴ እኔ ወደፊት ብመጣ ምንድን ነው የሚያንገበግባችሁ? በፈለጋችሁ ሰዓት የቆምኩ እኮ ሰው ነኝ። የራሳችሁ ሰው ግዴታ እኮ የራሳችሁን ጎጥ ልጆች እኮ ከፍ ለማድረግ ቤታ ተቀጥቅጣ እኮ መጥፋት የለባትም። እኔ ስንት ወሎ ላይ ስንት ነገር አልሰራውም? ከጎጃም ከምን ስንት ቦታ ላይ አልተገኘውም? ምን አርጌ ነው የምትሉኝ? ይህን ያክል ቅናት ምንድን ነው የሚጠቅማችሁ እኔ እኮ ዛሬ ልናደድ በሳጭላ ላልቀስ፣ መቼም ቢሆን ከቲክቶክ አልጠፋ። መቼም ቢሆን ብቻ ይብቀል ልንገራችሁ። ደነገ ደነስ ውሸታም ተቀባይ አይደለሁም። የአህያ ልጅ አህያ ይኸው እንዳለ አማራ ብለው በቃ እኔ እኮ ወይኔ ጌታ ወይ አንዳንዴ ወይኔ ጌትልህ እንደሚይዘኝ እኮ ይ የ የድንቁርናቸው ጥግ ማለት ነው። ጊፍት ስጧት። ሰጪ እንጂ እኔ ተቀባይ አይደለም። እኔ እንደማንም እኮ ጊፍት ወስጄ እንኳን ማስቀምጥ አይደለም። አንተ አህያ፣ እኔ የሰጠሁትን ጊፍት አምስት ሳንቲም የሰጠት ሰው የለም። እኔን የምታውቅ ሰው ማለት ነው። አምስት ሳንቲም አምስት ሳንቲም የሰጣችሁ የላችሁ። ሁለት አይነት ወይ ሌባ በል ሰውን፣ ወይ አትሰጥም ስንቁንቁን በል ወይ ሰጪ ናበል። ሁለት ነገር በአንድ ላይ ይዘ መሄድ አትችልም። ጋይ ስትሶኬ እኔ አልቅሽ ይውጣልኝ ተናድጄ ይውጣልኝ። ስሶኬ ስሶኬ ቆይ ዜሮ ዜሮ ፎሎ ያላቸውን ብሎክ አድርጋችሁ እሺ። ጋይስ ቆይ ልጠይቃችሁ። አሁን እኮ እኔ እነዚህ እነዚህን ሰዎች ችግር የለብኝም፣ ግን እስኪ የእኔን ብትሉ ሰ ወደ ጠይቃችሁ ከፖለቲካው ርቅ የላችሁ ምንድነው የሚፈልጉት እነዚህ ሰዎች እንዴ! እኔ ካላጠፋችሁ የእኔ ደም ካልጠጣችሁ ደስ አይላችሁ። ደሜ ነው መጠጣት የምትፈልጉት? ምን አባታችሁ ላርጋችሁ? ድቃላ ናውጣ። ደግሞ ይህን ከብሎክ ማነው ያወጣ? ይህን ቆሻሻ ናውጣ። ሁለተኛ እኔ ቤት እንዳገበ ያህያ ልጅ ናውጣ። ኮነገኘ ምንድነው የምትፈልጉት? ምንድነው ከኔ ከኔ በቅናት ልትሞቱ ነው?

እናቴ ኦሮሞ ናት ብልስ ብልስ እንዳው ብየስ እንዳው የእውነት እንኳን ቢሆን እንኳን ብልስ ብልስ እንዳው፣ ሰው ሆናችሁ አብራችሁ እንደ ኢትዮጵያ አልኖራችሁም፣ አልተዋለዳችሁም፣ አልተጋባችሁም። እንደው የእውነት እንኳን ሆና ቢሆን ማዘሬ ይሄን ያክል ለምንድን ነው ሰው ለመርገጥ የምትሄዱበት? እናንተ ኮ ቴቴን የተቀበላችሁ ኮ ሰው ናችሁ። ያሁላ ነገር በድሏችሁ፣ እኔ ቤታ እንዳህያ ስትረግጡኝ እንደ አህያ ስትረጡ ስንት አመት ሁሉ ስታንኳሽ አንድ ያዳም በኔሳበማበቃ ማንም አንቺ ብዙ ነገር የምታውቂ ሰው ከእሷ አንቺ መመለስ ካልቻልሽ መናገር ካልቻልሽ እኛ እንናገራለን። አይደል እንዴ? እየተናገርን ነው። ሀያ አራት ሰዓት እሷ መራገጥ አግተር ነው። እዚህ ጋር ወተሽ አንቺ መጣላል እሱ አይደለችም። ጆከ ልንገርክ፣ የእሷ እኮ ቆይ ልንገርክ። ላሳዳ እሷ ፖስታው እኮ ፖስተይ ሲሉ ገደል ትግባ ብዬ ምንም አልመሰለኝም። አንደኛ፣ አዎ ኦፍኮርስ አትወደኝም። የእሷ ዘር አይደለው፣ ምናምን እኔ ላትቀበለኝ ትችላለይ፣ ምናምን እኔ ለመጣ ለምትፈልገው ብዬ ቆይ እንዴ ላወራ ጆካ። ተውኳት ገባት። ምንም አልመሰለኝም ግን የእኛ ልጆችን ቢያንስ እንኳን ሲፖስቱ እች አማራ ነኝ ብላ እንዲያለች ቢሉኝ እኔ አይከፋኝም። ግን ለምንድን ነው አንድ ጎጥ ብቻ ጠርተው ጎንደሬ ነኝ አለች እያሉ ያንን አካባቢ በኔ እያ አሁን እየተላከብንና እየተስፋፋብን እየተስፋፋብን ያለው ነገር የእኛም ፕሮፋይል ነው የሚያደርጉት ትልልቅ ፎሎር አላቸው። የፋኑን ፕሮፋይል ያደርጋሉ። የአንድን አካባቢ ስም ይጠራሉ። የአንድን አካባቢ ስም ያስተዳድባሉ። ቁማር እየሰሩ ያሉት ደካማ ጎናችን ምን እንደሆነ በደንብ ጠንቅቀው አይተው ለይተውታል። ስለዚህ እዚህ ጋር ገብተሽ አንቺ እረ እኔ ዛሬ በጣም አሳዘነችን። ለማንኛውም እኔ አይደለም አሁንም ይኸውልሽ እንደሚደሰቱ አውቃለሁ። ትሙት ነው የሚሉኝ፣ ትደፋ ነው የሚሉኝ። የሚደሰቱ እጣቸው የሚለወጥ ከሆነ እኔንም ሰሚን ከሆነ እኛ